እስቲ የኔ ልጅም የኦሮቀን የወጣች ለትምህርት የትሄዳቸው እሷ አልተመለሰችም፣ ይልና ተከታትሎ ይመጣል እስከ እኛ ድረስ እዛው አለንበት ተከታትሎ ከመጣ በኋላ የኔ ልጅ እዛን ቀን ወጥታለች። ማን የምትባል ቀሬ የምትባል ወደት ለማሄድ ወደዛ ለማሄድ ምን ለብሳለች እንዴን ጸጉሯስ እንዴ እንዲ ሲልኳስ እንዴ እንዲ አይነት እስቲና እስቲ ታያለ ብለን ሲናሳየው በቃ እሷ ናት ብሎ እዛው ለቅሶውን ሲጀምር አረጋግተን እሱንም ሌሎች ቤተሰቦች ለ በዛው ቀን ጠርተን ማስረጃ የማሰባሰብ ስራ ጀመር። በጅብ ተበልጣ እንደሞተች በትክክል ማረጋገጥ ችለናል። ያ ማለት ከላ ልብስ ሁሉ ደም ነበረ፣ ደም በደም የሆነ ልብስ ነበር። የለበሰችው ልብስ በጥሉ ነበረ፣ አጥንቶቿ ሁሉ ተበታትኖ በጅብ እንደተበላች መረጃዎችን ሰብሰብ አድርገን በውጤት የቀየርንበት አግባቦች ነበሩ። ዘለቁ መጀመሪያ የሱ ጓደኛ ስለሆነች እሷ ጋር ሄደዋል። እሷ ጋር ሄዶ ተጫውቶ ምን ብሎ አገበሻ አለው ብሎ ተነጋግሮ መጀመሪያም የጨረሱት ጉዳይ ስለሆነ እዛ ጋር እንግዲህ ቅረሴጋ ግንኙነት እዛ ጋር ፈጸመ። ከፈጸማት በኋላ ጽንስ ተቀመጠ። ጽንስ ከተቀመጠ በኋላ ከሱ ጋር ግጭት ጀምሮ ግጭት ጀምሮ የተወሰነ ጋፕ ተፈጠረ። አይገናኙም። አንድ ቸርች ናቸው፣ አንድ ኮየር ነው የሚያገለግሉት። አይነጋገሩም ነበር። በዚህ መሀል ይህ ልጅ ተከሳሹ፣ በርሳይ ወይም ደቦ፣ ሌላ ሴት ከዛው እሱ ከሚያገለግልበት ቸርች ኮር ውስጥ አንድ ልጅ ያፈቅራል። እሷን አፍቅሮ በቃ አንቺን አገባለሁ ብሎ ከእሷ ጋር ደግሞ ፍቅር ጀምሯል። ልጅ ጋር አብሮ አሳልፎ ነበር ለረጅም አመታት ማለት ነው። ይህ ማለት ለሶስት ተከታታይ አመታት አብሮ ሲያሳልፉ ነበር፣ አብሮ ቸርች ሲያመልኩ ነበር፣ አብሮ ሲማሩ እንደነበረ በትክክል መረጃዎች ተሰሙ። ከዛ በኋላ በዚህ ጉዳይ ላይ ደግሞ ከአካባቢ ሲሰማ የነበረው መረጃ ምንድን ነው? ልጅቷ ለልጁ እርግዝና እንደነበራት ጭርችም ሲያገለግሉ እንደ ካምባታ ባህል የባህል ተጽዕኖ ነበረ እዚ አካባቢ ላይ ያን የባህል ተጽዕኖ ከማፍራትም አንጻር ልጅቷ አቦርሽን እንድታደርግ በተደጋጋሚ ጊዜ ላይ ሕክምና እንደ ላከ ሁሉ መረጃዎች ሲወጡ ነበር፣ መጀመሪያ ላይ ማለት ነው። ከዛ በኋላ ልጅቷ ለዚህ ልጅ እንዳረገዘች መረጃ ተሰማ። ከአካባቢ ህብረተሰብ ከቸርችም አብሮ ከሚያገለግሉት ልጆችም መረጃዎች ወጡ። ይህን እርግዝና ደግሞ ለማስወገድ ሌሎች ህክምና ተቋማትን በተደጋጋሚ ጊዜ እንደሄደች እሱም ደግሞ በተለያዩ ነገሮች ሲያግዛት እንደነበረ እስከ አላባ ድረስ እንድትመላለስና አቦርሽን እንድታደርግ ፍላጎቱ እንደነበረ ቤተሰብ አውቋል። ይህን ጉዳይ ቸርች አውቋል። ሾይራዋል እኔ መኖር አልችልም እዚህ አካባቢ ይዛይን ጥፋ ትላለች። የዛን ቀን ሀያ ሁለት ማለት ነው። እሱ ከዚች ልጅ ጋር ፍቅር ስለጀመረ እችን ልጅ ይዞ ለመጥፋት አልፈለቀም፣ አሊያም ለማግባት አልፈለቃም። ከዛ በኋላ ወደ ቤት እንሄድ፣ እሱንም ቀጣይ ላይ ከቤተሰብ ጋርም እንነጋገራለን ይልና እሷን ወደ ቤተሰብ ወደ ቤት ለማውሰድ ነው የእሱ ጥረት። እሷ ደግሞ አልሄድም፣ ከዚ እኔን ይዛል ልጅቷ እርግዝና እንዳላት በትክክል መረጃን እንደ ህዝቡ እንዳወቀ የአካባቢው ሰው እንዳወቀ ጓደኞቹ እንዳወቁ እሷም ለእሱ እንዳረገዘች ለእሷም ጓደኞች እንደነገረች ካወቀ በኋላ እሱም ከባህል ተጽዕኖም ይሆናል ሌሎም ጓደኛ ነበረችው ለዚህ ልጅ ማለት ነው። እዚኛው ሰላም ውድና የተከበራችሁ ዜቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ረፍረፍ ይበልልኝ። መግቢያ ላይ እንዳሰማችሁ በጣም የሚያሳዝን ነገር ነው እንግዲህ ያሰማችሁ ማለት ነው። በጣም ያሳዝናል። አሁንም ፍትህ ለእህቶቻችን እንበል። እንግዲህ መቼም ፍትህ ከማለት ወደ ኋላ እንልም፣ ግን ፍትህ የለችም። ፍትህ ለቀነኔ፣ ፍትህ ለትዝታ፣ ፍትህ ለሲምቦ ብርሃኑ፣ ፍትህ ለአያንቱ እያልን እንጮኻለን። ፍትህ ለዛሬዋ እህታችን ትንሳኤ። በጣም ያሳዝናል። እዚህ ጋር የምታዩት መግቢያ ላይ እንዳሳየዋችሁ እንግዲህ በጣም በሚያሳዝን ሁኔታ እቺ ሕፃን ትንሳኤ የምትባል ወጣት እንግዲህ በጅብ በሰው ጅብ ተበልታለች። የሰው ጅብም ሊበላት የቻለው በምክንያት ነው። እንዴት ነው የሚለውን እናሳያችኋለን። መግቢያ ላይ መረጃውንም በማእከል በማእከልም አስገባላችኋለሁ። በጣም ልብ ሰባሪ ነው። እዚህ ጋር የምትናገሩት አባት ናቸው። አሁን ወጣቱ ሁሉ ገድዬ ይሄ ነው እንግዲህ ገዳይ ይሄ ነው ማለት ነው። ፍቅረኛውን ማለት ነው። ይህ ልጅ ነው ኤልሳ ይባላል። ሟች እችናት ማለት ነው። እህታችን ትንሳኤ ረብስማ እኔ እንጃ ብቻ ይህ የተከሰተው በጠንባራ ዞን ነው። ነገሩ እንዲ የሆነ ታሪኩን ልንገራችሁና ከፖሊሶቹም ትሰማላችሁ ላችኋለሁ እነዚህ ሁለቱ ልጆች ትንሳኤና ኤልሳ አብረ አደግ ናቸው። በጣም ባራ ዚሆን ነው የሚኖሩት አብረ አደግ በእድሜ ምኩያ አብረው አድገው አብረው ትምህርት ቤት ተምረው አብረው የመንፈሳዊ ትምህርት ያገለግላሉ፣ መዘምራኖች ናቸው። አብረው ሲወጡም ሲገቡም ማለት ነው። በመጨረሻ ላይ እድሜያቸው ሲደርስ ጊዜ ፍቅር ይጀምራሉ። ሁለቱ ለሶስት አመት በፍቅር አብረው ይኖሩና ግብረስጋ ግንኙነት ከጀመሩ በኋላ ችሪክ ታረግዛለች። እሷ ስታረግዝ ደግሞ እሱ ደግሞ ሌላ ከዛው ከሰንበት ትምህርት ቤት ተማሪ ሌላ ልጅ ያፈቅራል ማለት ነው። በእሷ ላይ ካፈቀረ በኋላ እሷን አይፈልጋትም ማለት ነው። ሌላ አዲስ በላዋለ ይይዝባትና እሷን ከዛን አረገዝኩ ስትል ሂጃ ውጭ ይላታል። ለማውጣት እንግዲህ እስከ አላባ ድረስ ሂዳለች ብዙ ጊዜ ሐኪም ቤት ሊወጣ አልቻለም ጽንሱ ማለት ነው። ከዛም በመጨረሻ ላይ ናና በቃይ ዘሂን ጥፋ ወይ አግባኝ ወይ ዘኝ ጥፋ። ቤተሰብም መንፈሳዎችም ሁሉም አውቀዋሉ የሰንበት ትምህርት ቤቶችም። ስለዚህ ደግሞ በጠንባራ ዞን በጣም ከባድ ነው ማለት ነው። ያው ኢትዮጵያ ውስጥ ሲጀመር በሁሉም ቦታ ከባድ ነው ይሄ እርግዝና ማለት ነው። እንደዚህ ካለ እንትን ሲረገዝ እና ብላ ስትለው ጊዜ እሱ ደግሞ ላገባሽም አልፈልግም፣ አልችልም፣ እጅሽም አልጠፋም፣ ነይ ቤት እንሄድ ይላታል። እኔ ቤት አልሄድም ቤተማል ሄድም ይዘህን ጥፋ፣ ዛሬ ወደ ቤትም አልመለስም። ሁሉም ሰው ሰምተዋል ይሄን ነገር ትላለ ይላል። እንግዲህ እዚህ ጫካ ውስጥ ነው ማለት ነው፣ ተቀጣጥረው የተገናኙት ባሉበት አካባቢ ማለት ነው። እና እንጥፋ ነው የምትለው በዚህ ጋር የምታዩት እንግዲህ አስክሬን እየተፈለገ በነበረበት ሰዓት ነው። ፖሊሶች ህዝቡ ጫካ ለጫካ አስክሬን እንግዲህ እጅ በልቶት ነው የተገኘ። ይሄን በማለት እንግዲህ እሱም አንድ ሁለት ይባባላሉ። እሷ ወደ ቤት አልገባም፣ ይዘህን ጥፋ። እሱ ደግሞ ጄሽም አልጠፋም፣ ነይ ወደ ቤት እንሂድ ይላታል። ውሸቱን እሷን ቤት እላለች። አይ ነይ ቤት እንሂድ፣ ና ከቤተሰቦቼ ጋር አብረን እንነጋገራለን ይል ና ያልሆነ ጫካ ውስጥ ያስገባታል። እዛ ጫካ ውስጥ እንግዲህ ከገባች በኋላ በጩቤ ይወጋታል። ከወጋት በኋላ ህይወቷ ያልፋል። ይገላትና እዛ ጫካ ውስጥ ጥሏት ወደ ቤቱ ይመለሳል። ከዛም እስከ እሁድ ድረስ ማለት ነው፣ ሳምንቱ ሙሉ ልጅቷ የትገባች የትሄደች ስትፈለግ ትጠፋለች። እሱም አብሮ ይፈልጋል። እች ልጅ አልተገኘችም። በመጨረሻ ላይ እሁድ ቀን ሰዎች እንትን አግኝተናል የሰው ጭንቅላትና ጸጉር፣ ምናምን አገኘን አየን ይላሉ፣ ጫካ ውስጥ እንጨት ምናምን የሚለቅሙ ሰዎች ማለት ነው። እና እንደዚህ ያየን ሲሉ ጊዜ ሰፈር ሰዎች ይኬዳል። እዛ ቦታ ሲኬድ ለፖሊስ ይነገራል። ወራ የሰው እጅና ጭንቅላት፣ ጸጉር አግየን እዛ እና ሽታም አለ ምናምን ይላሉ። እንግዲህ ሲኬሄድ ጊዜ እዛ ቦታ ላይ ልጅቷ በጅብ ተበልታ፣ ጸጉሯ፣ ስልኳ፣ ልብሷ በደም ተጨመላልቆ አጥንቷ ምናምን የቀረ ጭንቅላቷ የግራጅ ምናምን ለየብቻ ማለት ነው። እንግዲህ አባት እንደተናገሩት ለየ ብቻ ላይ ማለት ነው ተበታትኖ አጥንቷን የተገኘ ስጋዋ ተበልቶ ማለት ነው። በአሰቃቂ ሁኔታ በጅብ ተበልታ ማለት ነው። እሱ በጩቤ ወቅቶ እዛ ጥሏት ሄደ፣ ጅብ በላት። በጣም ከባድ ነው። እኔ የምለው እስከ መቼ ነው ግን ይሄ ነገር በየቦታው? እኔ በከንባታ ቦታ እንትን አገር ነው እንደዚህ የሆነው በጣም በሚያሳዝን ሁኔታ ኢትዮጵያ ውስጥ በየቦታው እንደዚህ አውሬ የሆንበት ለምንድን ነው? እስከ መቼስ ነው ይሄ ነገር የሚቀጥለው? እኛስ እስከ መቼ ነው እያነባን ፍትህ የምንለው? እና በጣም በሚያሳዝን ሁኔታ እንግዲህ ይሄ ልጅ ነው ለዚች ልጅ እንደዚህ ያደረጋት። ምክንያቱም እሱ ሌላ ፍቅር ስለጀመረችን ልጅ ማግባትም አይፈልግም። ከእሷም ጋር ወላ ትዳር ሆነ ወላ ምን ሆነ አይፈልግም። ምክንያቱም ሌላ አዲስ ፍቅረኛ ስለያዘ እሷን አስረግዞ በዚህ ምክንያት ነው እንግዲህ ይሄ ነገር የተከሰተው ማለት ነው። አሁን ለሱ ደግሞ እድሜ ልክ እስራት ተፈርዶበታል ማለት ነው። በእስር ቤት ማለት ነው፣ ፍርድ ተሰጥቶታል እድሜ ልክ ነው። ምን እያሉ ነው ያሉት አሁን? አባት እድሜ ልክ መታሰሩ ምንም አይሰራም። ሰፈር ውስጥ ያሉት የሱም ዘመዶች ምን ችግር አለ፣ ማረማ ቤት እንበላለን፣ መኖ መብላት ነው ቁጭ ብለን እና እኛም ገለን እንጠፋለን እያሉ ናቸው ወንድማችንን አሳስራችሁ ብለው እና በጣም በሚያሳዝን ሁኔታ እንግዲህ አባት ወንድሞቿ ቤተሰቦቿ ምንድነው ያሉት እናቷም ይሄ ልጅ ካልተገደለ ምን ዋጋ አለው ነገም የገደለ ይገደል በሚለው ህግ ቢሆን በጣም አሪፍ ነው ይሄ እንደዚህ ከሆነ እሱም እኮ ይበላል ቁጭ ብሎ ይበላል መጀመሪያ ሀያ ሶስት አመት ነበረ ከዛ እድሜ ልክ ተወሰነበት ማለት ነው ከሀያ አምስት ወደ እድሜ ልክ ተደርጎበታል ማለት ነው ፍርዱ እና የሞት ፍርድ ቢፈረድበት ነው ጥሩ። ቤት ውስጥም ሰፈር ውስጥም ያሉት ሰዎች የእሱ ዘመዶችም እየፎከሩ ነው። ስለዚህ እኛም ነገ ብንገደል ዋስትና የለንም ሲሉ ተናግረዋል ማለት ነው። እና በጣም ያሳዝናል። ቤተሰብ ልብ ተሰብሯል። በጣም ቤተሰብ ናቸው፣ ጎረቤት ናቸው፣ አብሮ አደግ ናቸው። እናትና አባትም እንደተናገሩት በፍጹም ወንድሞቿም እሱ ያደርጋል ይሄን ነገር አላልንም። እውነት በጅብ ተበልታ ነው። ትምህርት ቤቱ ራቅ ስለሚል ከትምህርት ቤት ስትመለስ ጅብ በልቷት ነው ብለን ነው እኛ የሰው ጅብ ነው የበላት ብለን ጅብ በልቷት ነው ብለን እንጂ በፍጹም እሱ ያደርጋል ብለን አላልንም። በእድሜ እኩል ናቸው አብረውን ያደጉ ቤተሰቦቿ፣ እንደ ቤተሰብ እንደ ወንድም እንደ እህት ነው። አንድ ቤት ነው የሚባለው። አብረን ቡና ምንጠጣ፣ አብረን ነው ቸርጅ የምንሄደው የትም ቦታ፣ ክፉንም ደጉንም የእሱ ቤተሰብ እና የእሷ ቤተሰብ አብረው ያሳለፉ ኢትዮጵያዊ ጎረቤታሞች ናቸው ማለት ነው እና በፍጹም ይሄን ነገር እኛ አላመንም። ፖሊስ ራሱ ይሄን ነገር ሲያየንትን ሲል እኛ ልጁ ነጻ ነው ብለን ነበረ፣ በፍጹም አያደርግም፣ በቃ ጅብ ነው እንጂ በላት ልጁ በፍጹም አያደርጋትም ብለን ነበረ። ግን ተጠርጥሮ ይሄ ነገር ሲጠየቅ ልጁ አመነ ማለት ነው። እንደዚህ እንደዚህ ነበረ። በሕክምናም ሲመረምር ነፍሰ ጡር ናት፣ ነፍሰ ጡር እንደሆነችም ታወቀ። በጣም ያሳዝናል፣ ብቻ ከባድ ነው። በኢየሱስ ማመን ራሱ አይከብዳችሁም። እና በጣም ነው የሚያሳዝነው። ፍትህ ለእህቶቻችን! እስከ መቼ ድረስ ነው ይሄን ፍትህ ምንለው? ዛሬ ለቀነን እንጮሃለን። የባሴ ባስ አዳዲስ ነገሮች እየመጣ ነው። እንግዲህ ፍትህ ለሁሉም እህቶቻችን እንበል። አገራችን እንግዲህ በዚህ ሁኔታ ተጨካክነናል። ሴቶችዬ፣ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። በቃ ወንዱ አውሬ እየሆነ ነው በየቦታው። ይሄ የብሄር ጉዳይ የእንትን ጉዳይ አይደለም። የሆነ ክፉ መንፈስ ገብቶብናል ፍቅረኛን እያለያየ እንደዚህ የሚያደርግ ማለት ነው። እናት ናት እቺ እናት አላምንም በፍጹም እያለች ነው። እዚህ ጋ ደግሞ የምታዩት ጅብ በልቶት እንግዲህ አጥንት ተለቃቅሞ እየተቀበረ እና ልጄን እየቀበርኩኝ ባዶ ሳጥን እንጂ የልጄን አስክሬን አልቀበርኩም እያሉ ናቸው ቤተሰቦች። ምንም ነገር የለም። ጅብ በጮኸ ቁጥር ልጄን የበላው ጅብ እያልኩኝ ይደነግጣለው። ባዶ ሳጥን ነው እኮ የቀበር ነው ልጃችንን አልቀበርነም። ጅብ በልቶ ጨርሷት ብዙ ቆይታ አጥንት ነው ተለቃቀሙ ማለት ነው የተቀበረው። እንዲሁም ደግሞ ምርመራ ተደርጎ ሴት ነው የወንድ የሚለው ተለይቶ የልጅቷ ልብሷና በስልኳን እሷ እንደሆነች የታወቀ ጸጉሯ፣ ጭንቅላቷ ተበላልቷል ሁሉ ነገር እንዳሉት ማለት ነው። በጣም ዘግናኝና ክፉ ሰው ነው ይሄ ሰው። በጣም ይገርማል። እንግዲህ የምታዩት በጣም ያሳዝናል። ከባድ ነው። እውነት ተጨካክነናል ኢትዮጵያውያን።